እንዴት ናችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በዛሬ ዕለት በርካታ መረጃዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። አብራችሁን ቆዩ። የሰሜን ለንደኑ ክለብ አርሰናል የቀድሞውን ግብ ጠባቂ ኤሚሊኖ ኤሚሊያኖ ማርቲኔዝ ለማስፈረም ፍላጎት አሳይተዋል። መድፈኞቹ ታዲያ አርጀንቲናዊ ግብ ጠባቂ ትክክለኛው አማራጭ እንደሆነ ያምናሉ። ታዲያ ግብ ጠባቂ በ2020 አስቶን ቪላን ከመቀላቀሉ በፊት ስምንት ዓመት በአርሰናል ቤት መቆየቱ ይታወቃል። ታዲያ ግብ ጠባቂ ወደ ፍላይ ኤሚሬትስ የመመለስ ሁለተኛ እድል እንዳለ ነው እየተገለጸ የሚገኘው። አርሰናል በይፋ በአንድሪ ቤርስ አማካኝነት ከአሪ ቢሌዝብጆች ጋር ንግግርን አድርጓል። አሪ ቢሌዝብጅ የፋይናንሽል ፕሮብሌም እንዳጋጠመው ይታወቃል። ከቤንጃሚን ሲስኮ የሚያገኘውን የዝውውር ዋጋ ያለበትን ችግር ይቀርፍበታል ተብሎም ይጠበቃል። ታዲያ የጀርመኑ ክለብ ከተጫዋቹ ወደ 67 ሚሊዮን ፓውንድ አካባቢ ለመጠየቅም ሀሳብ እንዳለው ተነግሯል። ከጀርመን የሚወጡ መረጃዎች እንደሚጠቅሙት ከሆነ የአርሰናሉ አሰልጣኝ ሚካኤል አርቴታ የመረጠው ስሎቬናዊውን የፊት መስመር አጥቂ ሲሆን፣ ይህ በእንዲህ እንዳለ የአንድ ሪቤርታ ምርጫ ስዊድናዊ አጥቂ ቪክተር ዮክሬሽ መሆኑ ይታወቃል። እንግዲህ የዝውውር ቢያንስ በሁለቱ ማለትም በአንድ ሪቤርታና በሚካኤል አርቴታ መካከል ከመግባባት መድረሳቸው የታወቀ ሲሆን፣ ይሄ ደግሞ ዝውውሩ አንድ እርምጃ መጓዙን የሚያሳይ ነው። ምክንያቱም ደግሞ እስከ ዛሬ ድረስ በመካከላቸው ቅራኔ እንደነበር ይታወቃል። ይህም የሆነው እንግዲህ አርቴታ የራሱ የሆነ ምክንያት ይኖረዋል። አርቴታ እንግዲ ጂያንት የሆኑ ተጫዋቾችን ነው የሚፈልገው። በፊት መስመር ላይ ወደ ሜትር ከ ዘጠና አምስት አካባቢ ነው ቁመቱ የተጫዋች እንግዲህ እስታቱን እንግዲህ ስንመለከት እንግዲህ በ45 ጨዋታዎች 21 ጎል ና ስድስት ለጎል የሚሆኑ ኳሶችን ለቡድን አጋሮቹ ማቀበል ችሏል። ከብዙ መስፈርቶች አንጻር ይህ ተጫዋች ፕሪሚየር ሊግ ላይ ቢመጣ የመሳካት ድል ይኖረዋል። ምክንያቱም ተጫዋቹ ስትሮንግ ነው። ድሪብል በማድረግም እንግዲህ ይህን ያህል የሚተማር ለም እንደዚሁም ደግሞ የቆሙ ኳሶችን የመጠቀም አቅምም አለው ና ዝውውሩንም እንግዲህ ቶሎ ለመጨረስ አንድሪ ቤርሳ እየሰራ እንደሆነ ነው እየተገለጸ የሚገኘው። የአርሰናል የሴቶች ቡድን በሻምፒዮንስ ሊግ ፍጻሜ ባርሴሎና በማሸነፍ የዋንጫ አሸናፊ መሆን ችሏል። የአርሰናል የሴቶች ቡድን አሰልጣኝ የሆነችው ሬኔስ ሊገር ከድሉ በኋላ እንዲህ ስትል ተናግራለች። ምርጥ ቡድን መሆናችንን አሳይተናል፣ ነገር ግን ባርሴሎናዎችም ድንቅ ቡድን መሆናቸውን መዘንጋት አይገባንም ስትል ነው እንግዲህ የአርሰናል የሴቶች ቡድን አሰልጣኝ የሆነችው ሬኔስ ሊገር የተናገረችው። የአርሰናል የመሀል ደጀን የሆነው ቶማስ ፓርቲ ስለ ጀርመናዊ ተጫዋች ካይ ሃቨርትዝ እንዲህ ሲል ተናግሯል። እሱ ብዙ ያልተወራለትና ያልተነገረለት ተጫዋች ነው ሲል ነው እንግዲህ የአርሰናሉ የመሃል ደጀን ቶማስ ፓርቲ የተናገረው። እንግዲህ በተጫዋቹ ወደፊት ቆይታ ዙሪያ እስካሁን ድረስ ውሳኔ አልተሰጠም። ነገር ግን እስካሁን የሚወጡ መረጃዎች እንደሚጠቁሙት ተጫዋቹ በቀጣይ ዓመት በአርሰናል ቤት እንደሚቆይ ነው። ሰንስፖርት እንግዲህ በሚካኤል አርቴታ ዕቅድ ውስጥ የሌሉና በክረምቱ የዝውውር መስኮት አርሰናልን የሚሰናበቱ ተጫዋቾች ዝርዝርን አውጥተዋል። ከነዛም ውስጥ እንግዲህ ራሂም ስተርሊንግ፣ ኪየራን ቲርኒ፣ አሌክሳንደር ዚንቼንኮና ጆርጂኒዮ ተካተውበታል። እንግዲህ እነዚህ ተጫዋቾች በክረምቱ የዝውውር መስኮት ያለምንም ቅድመ ሁኔታ አርሰናልን እንደሚለቁ ነው እየተነገረ የሚገኘው። በምትኩ እንዲህ በክረምቱ የዝውውር መስኮትም እንግዲህ አርሰናሎች ኢነርጄቲክ የሆኑ ተጫዋቾችን የማስፈረም ፍላጎት ያላቸው ሲሆን በተለይም ደግሞ በዘንድሮ የውድድር አመት እንግዲህ አርሰናል በአጥቂው ስፍራ ላይ ምን ያህል ሲቸገር እንደነበር አይተናል። በአጥቂው ስፍራ ላይ እንግዲህ ተጫዋቾችን ወደ ቡድኑ ለመቀላቀል ሀሳብ እንዳለሆነው እየተገለጸ የሚገኘው የአርሰናሉ ታዳጊ ኢታን ዋነሪ የወደፊት ተጻፈንተው እስካሁን ድረስ አልታወቀም። እንደሚታወቀው አርሰናል ለተጫዋቹ የረጅም ጊዜ ኮንትራት ለማቅረብ ሀሳብ እንዳላቸው የሚታወቅ ጉዳይ ነው። የ18 ዓመቱ ወጣት ታዲያ 9 ጎልና ሁለት አሲስት በ36 ጨዋታዎች ማስመዝገብ ችሏል። ይሄ ደግሞ በጣም ጥሩ የሚባል ስታት ነው። ከእድሜው አንጻር ገና 18 ዓመቱ ነው እና ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ ደግሞ በተጫዋቹ ላይ ፍላጎት ያሳዩ ክለቦች ናቸው። በክረምቱ የዝውውር መስኮት እንግዲህ አንድሪ ቤርታ ሁለት አጥቂዎችን የማስፈረም ፍላጎት እንዳለው ይታወቃል። ውድ የዚህ ቻናል ተከታታዮች በዛሬው ዕለት የወጡት መረጃዎች እነዚህን ይመስላሉ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮን ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። በርካታ መረጃዎችን በቀጣዮቹ ቀናትም ወደ እናንተ ይዤላችሁ እመጣለሁ። እስከዛው ድረስ ግን ቸረን ሰንብት ብያለሁ።